ፀጉሮ እንዲረዝምና እንዲወፍር ለማድረግ ብዙ አይነት ምርቶችን ተጠቅመዋል፣ ነገር ግን አንዳቸውም አልሰሩም። ፀጉሮ በአማካይ በወር ግማሽ ኢንች ያድጋል፤ ይህም በአመት ስድስት ኢንች ይሆናል። ነገር ግን ይህ ዓመታዊ ቁጥር ሲሆን ከሰው ሰው ይለያያል፣ ምክንያቱም በዘሮም የሚወሰን ነው። ብዙ ጊዜ በቂ ምግብ ባለማግኘትና በጉዳት ምክንያት የተፈጥሮ የፀጉር እድገቱ ሊስተጓጎል ይችላል። እድሜው እየጨመረ በሄደ መጠን ፀጉሮ መጠኑና ውፍረቱን ሊያጣ ይችላል። አንዳንድ ጊዜ የፀጉር መሳሳት ከአመጋገቦ ከአልሚ ምግብ እጥረቶች ወይም ከዘሮ ጋር ሊያያዝ ይችላል። ይሁን እንጂ በ ሰላሳ ቀናት ውስጥ ፀጉሮን ለማሳደግና ለማወፈር ሊጠቀሙባቸው የሚችሉ ዘዴዎች አሉ እና በዚህ ቪዲዮ ላይ እነዚህን ዘዴዎች ምን እንደሆኑ እነግሮታለሁ። ጤናማ አመጋገብን ከመጠቀም ጀምሮ ትክክለኛ የፀጉር ምርቶችን እስከ መጠቀም ድረስ እነዚህን ለማወቅ እስከ መጨረሻው ድረስ አብራችሁን ቆዩ። አንደኛ የጸጉር የሙቀት ማድረቂያዎችን ከመጠን በላይ አይጠቀሙ። የሙቀት መሳሪያዎችን ከመጠን በላይ መጠቀም ፀጉሩን በእጅጉ ሊያደርቀው ይችላል። ይህም ፀጉሩ እንዲሰባበርና እንዲጎዳ ያደርገዋል። በአየር ማድረግ በጣም አስተማማኝ አማራጭ ቢሆን፣ ሁልጊዜ ጊዜ በጣም ቆንጆ ምርጫ አይደለም። ስለዚህ ማሞቂያ መሳሪያዎችን ማስወገድ ካልቻሉ አጠቃቀመው ለመገደብ ይሞክሩ ይህን ማድረግ የፀጉሩን ዘለላ ቀጣዩን ዙር ከመጀመራቸው በፊት እንዲያገግሙና እንዲጠነክሩ ጊዜ ይሰጣቸዋል። ለበለጠ ጥንቃቄ ሁል ጊዜ የሙቀት መከላከያ ይጠቀሙ እና የሙቀት መጠኑ በ185 ዲግሪ ሴልሲየስ ወይም ከዚያ በታች ያድርጉት። የሙቀት መሳሪያዎችን መጠቀም ከቀነሱ ወይም ሙሉ በሙሉ ካቆሙ በ30 ቀናት ውስጥ ፀጉሮ እየወፈረ መሆኑን ያስተውላሉ። ሁለተኛ ፀጉሮን ይከርክሙት። አዎ፣ በትክክል ሰምተዋል። ፀጉሮን ጫፍ ጫፉን አዘውትሮ መከርከም ፈጣን የሆነ የጸጉር እድገት እንዲኖርዎት ያደርጋል። ይህም የሚሆነው የፀጉሩ ጫፍ ከመጠን በላይ በሆነ ቆሻሻና ፀሐይ ስለሚጎዳ ነው እና እንዲሰነጣጠቅ ያደርገዋል። የተጎዳ ፀጉር በተሰነጣጠቁ ጫፎች የተሞላ ነው። በመሆኑም በመሳሳትና በመበጣጠስ የፀጉርን እድገትና ጤንነት ይጎዳል። ፀጉሮን አዘውትረው ሲከረከሙ የተሰነጣጠቁ ጫፎች ይወገዳሉ ይህም ጸጉሩ ያለምንም እንቅፋት እንዲተነፍስና እንዲያድግ ያደርገዋል። ይሁን እንጂ መከርከሙን ከመጠን በላይ እንዳይጠቀሙበት እና ፀጉሮን በጣም አጭር አለማድረጎን ወይም በጣም አዘውትረው አለመቁረጦን ያረጋግጡ። ሶስተኛ ጤናማ ምግብ ይመገቡ። ጤናማ የፀጉር እድገት የሚጀምረው ከውስጥ ነው። እንደ ስፒናድ እና ባቄላ ያሉ በአይረን የበለፀጉ ምግቦችን ማካተት አለቦት። እነዚህ የአይረን እንዲሁም የባዮቲንና የዚንክ ጥሩ ምንጮች ናቸው። እነዚህ ሁለት ንጥረ ነገሮች ጤናማ የፀጉር እድገትን እንደሚደግፉ ታይተዋል። ባዮቲን በሙዝ፣ ባቄላ፣ አበባ ጎመን፣ እንቁላል፣ ኦቾሎኒ፣ ምስርና ሳልሞን ውስጥ ይገኛል። ፕሮቲንም ለወፍራምና ጤናማ ፀጉር አስፈላጊ ነው። ከዶሮ፣ ከቀይ ስጋ፣ ከእንቁላል፣ ከለውዝ፣ ከእህል፣ ከአኩሪ አተር ከባህር ምግቦችና ከቅባት አልባ የወተት ተዋጽኦች ለማግኘት መሞከር ይችላሉ። በተጨማሪም ለማብሰል የኮኮናት ዘይትና የወይራ ዘይት ይጠቀሙ። ቡናን፣ አልኮልንና ትንባሆን ለማስወገድ ይሞክሩ። ከሰውነት ውስጥ ጠቃሚ ንጥረ ነገሮችን ሊያሟጥጡ የሚችሉ የተቀነባበሩ ምግቦችን መጠቀም ለመገደብ ይሞክሩ። እናም ብዙ አይጠጡ። ይህም ያለውትን ጸጉር እንዲለሰልስና እንዲያምር ያደርገዋል። ጤናማ አመጋገብ ለአንድ ወር ይመገቡ። እና ጸጉሮ እየረዘመና እየወፈረ እንደሆነ ይመልከቱ። አራተኛ፣ ቶሎ ቶሎ ጸጉሮን ከመታጠብ ይቆጠቡ። ጸጉሮን በፍጥነት እንዲያድግ ለማድረግ የጸጉሮን መታጠብ ይገድቡ። በራስ ቆዳ ውስጥ ያሉ አስፈላጊ ዘይቶች ጸጉሮን ጤናማ ያደርጉታል። ጸጉሮን በተደጋጋሚ ሲታጠቡ እነዚህ አስፈላጊ ዘይቶች ሊሟጠጡ ይችላሉ። ይህም የጸጉሩን እድገት ሊያዘገይ ይችላል። ደረቅ ፀጉር ካለ በሳምንት አንድ ወይም ሁለት ጊዜ ይታጠቡ። ለመደበኛ ፀጉር በሳምንት ከሁለት እስከ አራት ጊዜ፣ ለከርል ደረቅ ፀጉር በሳምንት አንድ ጊዜ ወይም በየሁለት ሳምንቱ አንድ ጊዜና፣ በመጨረሻም ለወዛም ፀጉር በየቀኑ መታጠብ አስፈላጊ ሊሆን ይችላል። አምስተኛ የራስ ቆዳውን ይቦርሹ። ፀጉሩ በፍጥነት እንዲረዝም የራስ ቆዳውን በሽቦ ብሩሽ መቦረሽ ይችላሉ። ይህ በራስ ቆዳው ላይ ያሉትን ሴሎች ለማነቃቃትና የፀጉርን እድገት ለማበረታታት ይረዳሉ። ፀጉርዎ ደረቅ በሚሆንበት ጊዜ ብቻ ይቦርሹት። ገላውን ከታጠቡ በኋላ ፀጉሩን አይቦርሹት፣ ምክንያቱም በሚታጠቡበት ጊዜ በቀላሉ ሊሰባበር ይችላል። ፀጉርዎ እርጥብ ከሆነ ለማላቀቅ ሰፋ ያለ ጥርስ ያለው ማበጠሪያ ወይም የጣት ጫፎችዎን መጠቀም ይችላሉ። ፀጉርዎን ሻምፖና ኮንዲሽነር ከማስነካቱ በፊት መቦረሽ ጥሩ ነው። ስድስተኛ፣ ሻምፖ አጠቃቀሙን ያስተካክሉ። ፀጉሮን በየቀኑ በሻምፖ የመታጠብ ልማድ ካለው ያንን ልማድ መቆጣጠር የሚጀምሩበት ጊዜ አሁን ነው። አዎ፣ ሻምፖ ቆሻሻን ያስወግዳል። ነገር ግን በጣም ጥሩ የሚባል ሻምፖ እንኳ የፀጉር እድገትን ለመደገፍ አስፈላጊ የሆኑትን የተፈጥሮ ዘይቶችን ሊያሟጥጥ ይችላል። ከመጠን በላይ ሻምፖ መጠቀም ፀጉሮ እንዲደርቅና እንዲሰባበር ያደርገዋል። ሻምፖ ማድረግ ሲፈልጉ በፀጉሮቹ ስሮች ላይ ብቻ ያድርጉ እና ከዚያ ሻምፖን በፀጉሮ ርዝመት እንዲዳረስ ያድርጉ። ይህ የፀጉሮ ጫፎች እንዳይደርቁ ይከላከላል። ሰባተኛ ፀጉሮን ይፍቱ። ሹሩባ የተሠራና የጠበቀ ፀጉር ለፀጉሮ በጣም ጥሩ አይደለም። ይህ የሆነበት ምክንያት በራስ ቆዳው ላይ ያለው ቀጣይነት ያለው ውጥረት የፀጉር ስሩ እንዲሰባበር ስለሚያደርግ ነው። ስምንተኛ ውጥረትን ይቀንሱ። ውጥረት ወይም ጭንቀት በሚፈጠርበት ጊዜ ፀጉሮ እንደሚረግፍ ሊያስተውሉ ይችላሉ። ይህ የሚሆንበት ምክንያት ውጥረት በሰውነት ውስጥ ጤናውን የሚጎዳ ኬሚካላዊ ምላሽ ስለሚፈጥር ነው። እነዚህ ለውጦች ፀጉሮን ጨምሮ በውጫዊ መልኮ ላይ ይንጸባረቃሉ። ውጥረትን በመቀነስ ለፀጉሮ መልካም ነገር ያደርጉ። ሙሉ ለሙሉ ማስወገድ ካልቻሉ በቀኖ መጨረሻ ላይ ለመዝናናት መንገዶችን ይፈልጉ። ቀላል የአካል ብቃት እንቅስቃሴ እና ማሳጅ ውጥረትን ለመቀነስ እና የፀጉሩን ጤንነት ለማሻሻል ጥሩ መንገዶች ናቸው። ዘጠነኛ፣ አሉቬራ ይጠቀሙ። አሉቬራ ለጤንነቱ ብዙ ጥቅሞች ስላሉ ፀጉርዎን ለመወፈር የሚረዳ በመሆኑ ለፀጉርዎ በጣም ጥሩ መሆኑ ምንም አያስደንቅም። አሉቬራ የተጎዳ የቆዳ ሴሎችን ለመፈወስ፣ የራስ ቆዳውን ለማራስ እና ለመመገብ የፀጉር ቆዳዎቹን ለማነቃቃትና ጸረ ፈንገስና ጸረ ባክቴሪያ ጥቅሞችን የሚሰጡ ፕሮቲዮቲክ ኤንዛይሞችን ይዟል። አስደናቂ ጥቅም ያለው የአሉቬራ ወይም የሬት የፀጉር ማስክ መስራት ይችላሉ። ለዚህም የሚያስፈልገው አንድ ኩባያ የአሉቬራ ጄል ከሁለት የሾርባ ማንኪያ ካስተር ኦይል ወይም የጉሎ ዘይት ጋር በመቀላቀል በደንብ ካዋሃዱት በኋላ የራስ ቆዳው ላይ ያድርጉት። ከተፈለገ በእርጥብ ፀጉር ላይ መቀባት ይችላሉ። ፀጉሩን በሻወር ኬፕ ሸፍነው ካሳደሩት በኋላ በማግስቱ ጠዋት ፀጉሩን በቀዝቃዛ ውሃና ሻምፑ ይታጠቡ። አስረኛ ፀጉሮን ቀለም ከመቀባት ይቆጠቡ። ፀጉሮን ቀለም መቀባት ከኬሚካላዊ ሂደቶች ጋር የሚመጣ ጉዳት ስላለው ይህም ፀጉሩን አደጋ ላይ ሊጥል ይችላል። አስራ አንደኛ በሳምንት አንድ ጊዜ ጥልቅ ኮንዲሽነር ይጠቀሙ። ይህም ማለት ኮንዲሽነር ፀጉሮ ላይ ካደረጉ በኋላ ለግማሽ ሰዓት ያህል ይተቡ እና ከዚያ በኋላ ይታጠቡ። የፀጉሮን የመለጠጥ ችሎታና ጥንካሬ ሊያሻሽል ይችላል። ከሰላሳ ደቂቃ በላይ አለማቆየቱን እርግጠኛ ይሁኑ እና ሁልጊዜ ለኬሚካል ነፃ የሆነ ኮንዲሽነር ይምረጡ። 12ኛ ካስተር ኦይል ወይም የጉሎ ዘይት። የጉሎ ዘይት ፀጉሮ እንዲጠናከር የሚረዱ ኦሜጋ 6 አስፈላጊ የሆኑ እባት አሲዶችን እና ትራይግሊሰራይዶችን ይዟል። የጉሎ ዘይት የፀጉር እድገትን ያበረታታል፣ የራስ ቆዳውን በማለስለስ የተሰነጣጠቁ ጫፎችን ያስተካክላል። 13ኛ እንቁላል ይጠቀሙ። እንቁላል ለፀጉሮ ኃይል ሰጪ ነው። የእንቁላል አስኳል በተለይ በንጥረ ነገሮች የበለጸጉ ናቸው። እንዲሁም በባዮቲን ቫይታሚን ኤ ዲ ኢ ኬ እና ፎሌት የታጨቁ ናቸው። በተጨማሪም አይረን፣ መዳብና ዚንክ እንዲሁም ለጸጉር ጤንነት በጣም አስፈላጊ የሆኑ ቢ ቪታሚኖችን ይይዛሉ። ቫይታሚን ቢ1 ወይም ታያሚን ቢቱ ወይም ሪቦፍላቪን ቢ5 ወይም ፓንታቶኒክ አሲድ ለጸጉር ተለዋዋጭነት፣ ጥንካሬ እና አጠቃላይ ደህንነት ጥሩ ናቸው። ባዮቲን ወይም ቫይታሚን ቢ7 በተለይ ለጸጉር እድገትና ጥንካሬ አስፈላጊ ናቸው። ቀላል የሆነ የእንቁላል ማስክ መስራት ይችላሉ። በጎድጓዳ ሳህን አንድ ወይም ሁለት እንቁላል ይስበሩ፣ እንደ ጸጉሮ መጠን ያህል። ከዛ ሁለት የሾርባ ማንኪያ የወይራ ዘይት እና የኮኮናት ዘይት ጨምሩ። በመቀጠልም በደንብ ያዋህዱትና ይህንም በጸጉሩ ላይ በማድረግ ለ30 ደቂቃ ያቆዩት። እነዚህ ዘይቶችም በአንቲኦክሲዳንት የበለጸጉ በመሆናቸው የጸጉር እድገትን ያነቃቃሉ። ይህን ዘዴ ለአንድ ወር ይሞክሩ እና አስተያየቱን በአስተያየት መጫው ስር ያስፍሩ። ቪዲዮን ጠቃሚ ሆኖ ካገኙት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱም።